ደብረ ብርሃን እውነት እንመጣለን። ሁሉም ቦታ ነው መሄድ የምፈልገው። በጣም መጠላሽ ሂድ ሂጅ ወይ ሲጀምር የምጠሉኝ ሰዎች እዚህ ምን ትሰራላችሁ? ሂዱ። እኔ ውደዱኛ ማልቁ ግዴታ ለገምንውደድ ታያቸው እባክሽ። ሁሉም ተመሳሳይ ኮሜንት ነው። ደብረ ብርሃን ከመጣሽ ወጪ በኔ ነው እሺ ካለ። በጣም ጎበዝ ነሽ በርቺ። ያመሰግናለሁ አግብተሻል? ያገባው ይመስላል ነው። አረ ችግር የለውም፣ አገባለሁ። ተዋውቅሽ ደስ ይለኛል። እንግዲህ እኔ ቃል ኪዳን ይባላለሁ እኔ ቃል ኪዳን ይባላለሁ። እኔ ከፋኝ በጣም ነው። አሁን እንበይ መጣ ላለቅስ ነው። ይህ እንበይ መጣ፣ ይኸው የምር እንበይ መጣ። ፀጉርሽ በጣም ወደገ ነው። በነገራችን ላይ ፀጉሬን ተቆርጬ ነበር፣ ከዚህ በላይ ነበር እና ከዚህ በላይ ስላችሁ በጣም ረጅም አይደለም፣ ብዛት ነበረው፣ ቁመቱም አሪፍ ነበር። ከዛ ተቆረጥኩትና ከሁለት ዓመት በፊት ስታጠብ ምናምን በጣም አጭር ነበር። እዚህ ጋ ነበር የሚሆን አሁንም ስታጠብ ያጥራል እንጂ ፀጉሬ ያንህል አጭር አልነበረም። የፀጋ ፀጉር መሽ ነው የሚያድገው የሚል ኮሜንት አይቼ ነበር ሰሞኑን እና ፀጉሬ በጣም አጭር አልነበረም ከዚህ በፊት። ውድ ቤተሰቦች ላይ ካነርሳ ኮክሽላይ ኮሜንት እንፃፍ መልካም ቆይታ ምንም ከፍለ ትጃጃሪ ውስ ስለገባው ነው እሱ ስለ ፊልም ስለሚያውቅ ከእናንተ በላይ ሚለው እንጂ ምንም ታወ አብዛኞቹ → አብዛኞቻችሁ ሰዎች ስለ ፊልም የማታውቁ ሰዎች ናቸው የምታዩት። እኔም በጣም እንትን ትሉኝ ያላችሁ፣ ለምን ለምን እሷ እኮ ጸጋ እኮ ካራክተር ናት። እኔ ደግሞ ቃሌ ካራክተር ና ሪል ላይፍ መለየት አለባችሁ። እሱ ደግሞ ስለሚያውቅ ስለ ፊልም ከእናንተ በላይ እውቀት ሲላለው ስለተረዳው እናንተ ምን አለበት እንደሱ ብትረዱ

አዎ እግዚአብሔርን ሰው ሁሉ ጤነኛ አይደለም በጣም ትንሽ ነው ካራክተር የተረዳት አብዛኞቻቹ አብዛኞቹ ትለግሙኝ ያላችሁ ትሰድሙኝ ያላችሁ እኔ ምንድን ነው ምንድን ነው እኔና ካራክተሮ በጣም እንለያያለን አንድ አይደለንም እኔ ያወራለው ጓደኞች የሚናገራሉ እናንተ ግን አትሰሙ አትሰሙ በቃ ልታደንቁኝ እኮ ነው የሚገባው አይደለም

እንደምን አለሽ ፀጋ? ሰላም ነው። ደህና ነህ ሳሚ? ባትቅለት ሰለሽ ደስ ይለኛል። ደህና ነህ ሳሚ እንደት ነህ? ሰላም ነው። እግዚአብሔር ይመስገን። ቅድምሽ እንትን ትንሽ ይሰቀል ትንሽ ከፍ። አሁንም በሽተኛ። ሰላም ነው። እንደምን ነሽ? ደህና ነሽ? እንደምን አለሽ ፀጋ፣ ኧረ በስመ አብ፣ ደህና ነሽ ነው የሚባለው። እንደምን አለሽ? እንደምን ደህና ነሽ? እና ትልቅ ሰው አይደለሁ እንዴ? ትልቅ ሰው ነው ያለሽ። ጨዋታ ተጀመረ። ሁሉ ሰላም እኔ ደህና ነኝ። እግዚአብሔር ይመስገን፣ በጣም ደህና ነኝ። ቤተሰብ ሁሉ ሰላም? ቤተሰብ በጣም ደህና ናቸው። ይደውላሉ፣ ደህና ናቸው። በጣም አንተ ጋርስ? ይደውላሉ፣ ደህና ናቸው። ዋናው እሱ ነው ቤተሰብ። እሺ፣ ደህና ሲሆን፣ ኧረ እባክሽ፣ አንቺ ምንድን ነው የምታስወርኝ? በእግዚአብሔር እንደ እኮ ሲደምር ለምን ቤተሰብ እኮ ትሄዳለህ እኛ እያወራን ከሶስት ጋር ትንሽ ተጫወትና ከዛ ተቀጣሽ። ኧረ ምንም አልተቀጣንም። በቃ እኔ አስቀጣሻለሁ ከተጫወች ከአንድ ሰው ጋ እህ፣ እኔ አስቀጣሻለሁ ከአንድ ሰው ጋ ተጫወች። ከማን ጋ ልትጫወት ቤዛ? እንደሆነ ልቀጣት እኔ ሌላ ሰው ከፈልክሽ። ሲጀመር ቤዛ የለች ወጣች እንዴ? ነበረች ቅድ ብዬሽ እኮ